በተለይ ደግሞ ለወንድ ልጅ በጣም ከባድ ነገር ነው። ከሴት ልጅ ጋር መተኛት እራስን ማስቆም በጣም ከባድ ነገር እንደሆነ በደንብ ታውቃለህ ብዬ አምናለሁ በራሴ። ምክንያቱም እሷን ስለምትወዳት ለሷ ስሜት እንዳለ ስለምናቅ እሷም ስለምታቅ አብረሃት ብትተኛ የሚፈጠረውን ነገር መገመት በጣም ሳይታለም የተፈታ ነገር ነው። እሷም ይህንን ጠንቅቃ ስለምታቅ የሚፈጠረውን ነገር ጠንቅቃ ስለምታቅ ነው ነገሮችን ስቴፕ ባይ ስቴፕ ደረጃ በደረጃ ነገሮችን እንድታስኬድ እየነገረች ያለው ካልሆነ ግን ለእሷም ለቤተሰቦቿም ክብር ነው ብዬ አላምንም በራሴ ብሩኬ ራሽን አታምኛም እንዴ ራሽን አታምኝ ምን ይፈጠራል ለምን ስነ ስርዓት አይኖርም ምን ይፈጠራል ተው እንጂ ብሩኬ ምን እንደሚፈጠር እኮ ያው ሳይታለም የተፈጣ ነገር ነው ስለዚህ እንደዚህ ባትል ጥሩ ነው አንተ ህፃን ልጅ አይደለም ምን እንደሚፈጠር እሷ ለአንተ ምትነግረህ ነገሩ ግልጽ ከሆነ ምን እንደሚፈጠር እኛም እናውቃለን ሁሏችንም እናውቃለን ስለዚህ ይችን በጣም የምትወደህና የምታፈቅረህን ሴት እንዲሁ ከመሬት ተነስተ አዲስ ሀሳብ እያመጣ ባታስጨንቃት ጥሩ ነው ለዚህ ነው እንዴ ቤት ተከራይታችሁ እሷን ለማቃጠል ነው እንዴ አንድ ቤት አብረን እንኖር ያልካት ነገሮች እኮ የተሻለ እንዲሆንና በመሀላችሁ ያለው ግንኙነት የተሻለ በጣም ደስ የሚል እንዲሆን ነው እንጂ እሷን ለመጨቅጨቅ ከሆነ። በጣም ነው የሚያስጠላው ብሩክ። እኔ አብሬሽ ካልተኛው እኔ እወጣለሁ፣ እንዲሁ ከመሬት ተነስተ እንደዚህ አይደረግም። ለቤተሰቦቿ ሰቦቿ ሽማግሌ መላክ አለበት ግዴታ ማለት ነው። ልጅቷ ምን ያህል ጨዋ እንደሆነች እኛም እያየናት ነው። ስለዚህ ይሄን እያወቅህ ደግሞ አንተ ልክ እንደ ማንኛውም ሴት በአንድ ቀን ከመሬት ተነስተ አቅፊሽ ልደር የሚል ሀሳብ እንኳን ለሷ ለሚያወቹ ሰው ራሱ ልክ ነው ብዬ አላምነው። ያንን የተወቹን ያለፈውን ጭንቀት ድጋሚ። ወደ ጭንቀት ውስጥ ወደ ድብርት ውስጥ ባትከታት የተሻለ ነው የሚሆነው አንዳንድ ጊዜ ሀሳባችሁ ላይ የሆነ ነገር ሲመጣ እንዴት ነው ብቻ በአንዴ በቃ ተቀየረ ታውቃላችሁ ብሩኪ ይሄ ሀሳብ ብልጭ ያለበት ለምን እንደሆነ አላውቅም ግን እስከዛሬ እንዳላሰበው ገርሞኛል አሁን ነው ወይ የታወቀ አሁን ነው ወይ ከሀይሚ ጋር ማደረህን ያላወቅከው እስከዛሬ ዛሬ ምን ገጥሞ ሆነው እንዲህ በአንዴ ከኔ ጋር ካልተኛሽ ልትል ይሻልከው ምን አስበህ ነው? ከአሁን በፊትም እሷ አልጋ ላይ ሄደህ ተኝተህ አታውቅም። ምን ሰምተህ ነው? እንደ ምን ሽኩ ብሎህ ነው? እሷ ራሱ ግራ ተጋብታለች። ቤተሰብ እንደ ቡርኪ ምን ሆነ አብዷል እንዴ? እስከምትል ድረስ ማለት ነው። እኔ እና አንቺ አብረን እስከኖርን ድረስ ወይ እኔ አልጋ ይወጣል ወይ አንቺ አልጋ ይወጣል። ሚካልሽ የኔ አልጋ እኔ ከና አልጋ ይወጣልሻል። ምን ገጠመህ? ምን ሆነህ ነው? ሲጀመር ሲጀመር ሁለት አልጋ ለምን አስገባ ሲጀመር እሷን አቅፎ የመተኛት ሐሳቡ ካለህ ለምን፣ ምን አስበህ ነው ሁለት አልጋ ያስገባው? ቤት ውስጥ ማለት ነው ሁለት አልጋ ያስገባኸው አንዱን ለአንተ አንዱን ደግሞ ለሷ ነው ያስገባው ሲመስለኝ ማለት ነው። እንዲሁ ከመሬት ተነስተ እኔ የአንቺ አልጋ ላይ መጥቼ ተኛለሁ፣ አብረን እንተኛለን እሚል ሐሳብ ምን እንደው የትኛው ሰይጣን ነው ሹክ ያለ ወንድሜ? እስኪ እንዴ ይህ አግባብ አይደለም፣ በቃ ልክ የሆነ ነገርም አይደለም። ልክ እንደ ዘመኑ ወጣት ሽማግሌ ሳይላክ ምን ሳይላክ ያው የዘመኑን ነገር ታቁታላችሁ። ቤተሰብ ግን በእርግጥ ሀይሚም ዘመናዊ ሰው አይደለችም ለማለት አይደለም፣ ግን የጨዋ ልጅ ጨዋ ያሳደጋት የጨዋ ቤተሰብ ስለሆነች ነው እንደዚህ አይነት ነገር እንዲህ በቀላሉ ይከብዳታል። ለምን መሰለህ? እሷ እንኳን እሺ ብትል ከአንተ ጋር መተኛቱን እሺ ብትል እንኳን ያሳደጋት ቤተሰብ ይወቅሳታል። አስደፈርሽን ነው የሚሉት። ልጃችን አታከብረንም ነው የሚሉት። እንደዚህ ነው እንዴ ያሳደግናት ነው የሚሉት እንጂ ሀይሚ ከአንተ ጋር ላለመተኛት ፈልጋ እንዳልሆነ ብትረዳት የተሻለ ነው የሚሆነው ምን ራሴ ስነ ስርዓት በዚህ መኝበት እንደ አይ በቃ ያላመችኝ አክልም ይሰማኝ። ገብቶሻል ወይ? ከእኔ ጋር አብረሽ እያደረሽ ትኖሪያለሽ፣ አንድ ቤት እየኖርን ሲደመር። ስሚ ብሩኬ፣ ይህ እኮ አንተን የማመንና ያለማመን ጉዳይ አይደለም። ሀይሚ አንተን ባታምነህ ኖሮ እዚህ ቤት ውስጥ አትገባም ነበር፣ በእርግጠኝነት አንተን ባታምነህ፣ ለአንተ እምነት ባይኖራት ኖሮ። በጣም ስለምታምነህ በጣም ስለምትወድህ እና ስለምታፈቅርህ ነው ከአንተ ጋር እየኖረች ያለችው በአንድ ቤት ውስጥ በአንድ ጣሪያ ስር ማለት ነው፣ እንጂ አንተን ላለማመን ብላ አይደለም። እና ብሩኬ ሀይሚን ባታስጨንቃት ጥሩ ነው። እነዛ ያለፉት ከባድ ጊዜያት ተመልሰው እንዲመጡ ባታደርግ ጥሩ ነው። ምክንያቱም ሀይሚ እንደተናገረችው አሁን እንደ አማራ ብቁጭ ብትል ይሻላል። ሀይሚን አስጨንቀህ የምታገኘው ትርፍ የምታገኘው ነገር ስለሌለ ወደ ራስ ተመለስ። እሷም እንደምትወዳት ታውቃለች። ስለዚህ ልክ እንደ ስርዓቱ ልክ እንደ ባህላችን ቤተሰቦቿ ጋር ሽማግሌ መላክ ይኖርብሃል። እሷን አቅፈህ ልክ እንደ ሚስትህ አብራችሁ አብራቹ መተኛት ከፈለክ ማለት ነው፣ ይሄን ያህል ካጓጓክ እንጂ፣ እንዲህ ከመሬት ተነስተ እማይሆን ጸባይ ማምጣት ልክ ነው ብዬ አላምንም ብሩኬ። እኔ አሁን እንደ ወንድማዊ ነው እያወራው ያለሁት። በቃ ይህን ቪዲዮ እንደምታዩ ደግሞ አምናለሁ ሜንሽን አደርገዋለሁ። ስለዚህ ብሩኪ ወደ ራስ ተመልሰ ሀሚን ባታስጨንቃት እየተሻለ ነው የሚሆኑ ብዬ አምናለሁ። አንድ ቤት እየኖረ ሲጀማ ናንቺ የተለያየ አልጋላይ ማደር የለብን። በቃ ይህ እየን ያስሳዙ አሁን በቃ ያመጣው ሀሳብ እናንተ እኮ ባለ ትዳሮች ሆ እንሁንም አንሆንም በቃ መሆን አለበት። ገና ብዙ ያልተጀመሩ ነገሮች አሉ። አብረን መተኛት የለብንም። እንደ የሆነ ነገር ቢፈጣል ምን ይፈጠራል? ውድና የተከበራችሁ የጨረቃ ፋሚሊ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እንግዲህ ቤተሰብ፣ የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው